ሸዋ ላይ ፋኖ ድል ተቀዳጀም። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ዝመራ ቤት የአውራጃ እንሳሮ ላይ በወሰደው የደፈጣ ጥቃት ታላቅ ድል ተቀዳጅቷል። በድል የታጀበውን የደፈጣ ጥቃት የፈጸመው የአፄ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ነው። የአፄ አምደ ጽዮን ኮር የሚዲያና ኮሚኒኬሽን ክፍል ጣና ቴሌቪዥን በላከው መረጃ፣ ዛሬ ከረፋዱ ጀምሮ ለዘመቻ በወጣ ብልጽግናው ሰራዊት ላይ በተጣለ ደፈጣ አንድ መኪና ሙሉ ኃይል ተደምስሷል ብሏል። የኮሩ የሚዲያና ኮሚኒኬሽን ክፍል አክሎም በከፍተኛ መረጃና ቁጥጥር የጠላትን እንቅስቃሴ ሲከታተል የነበረው ራስ አበበ አረጋዊ ክፍለ ጦር በፈጸመው የተሳካ የደፈጣ ጥቃት በአንድ አይሱዚ መኪና የተጫነ የብልጽግናን ሰራዊት ሙሉ በሙሉ ከጥቅም ውጭ አድርጎታል። በሸዋ ጠቅላይ ግዛት መራቤቴ የአውራጃ አንሳሮና ዋዩ ወረዳ በቅርብ ርቀት ላይ በምትገኘው ወቀሎ ቀበሌ ላይ የተደረገው ይህ የደፈጣ ጥቃት አለይዳ ብርጭቆ ፋብሪካ አካባቢ መሆኑን የገለጸው የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አክሎም የብልጽግናው ሰራዊት ወደ ደብረ ብርሃንና ወደ አዲስ አበባ መገንጠ አካባቢ ደፈጣ ይዞ ከነበረበት ወደ እንሳሮ ለሚ ከተማ ሲመለስ በክፍለ ጦሩ ቃኞች የተሳካ የደፈጣ ጥቃት በመፈጸሙ ወታደሩ ያለበት መኪና ወዲያውኑ ተገልብጦ ሁሉም ሙትና ቆስለኛ ሆኗል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ የአባት አርበኞች ፋኖ ጦር የአጋም በርቃኞች ደብረሲና ከተማ ልዩ ቦታው ደብረ ማዛ ቀበሌ ዘልቀው በመግባት አራት ብልጽግና ካድሬዎችን ይዘው ወጥተዋል፣ ሲል የአባት አርበኞች ጦር ምክትል አዛዥ አርበኛ መብት አስራት ለጣና ቴሌቪዥን አስታውቋል። አርበኛው በመልእክቱ አክሎም በሸዋ ጠቅላይ ግዛት ሁሉም አውራጃዎች የአርበኞች ጦር ከመደበኛው የዙ የኮርና የክፍለ ጦር ፋኖስ ጋር ትልቅ ጀብዱ እየፈጸሙ ነው ሲል የገለጸ ሲሆን ሚልሻው አድማ ብተናውና ይህ ብልጽግና ሰራዊት ሴት እህቶቹንና እናቶቹን በጭካኔ እያስገደለ መኖር መሮት ወደ ፋኖ እየፈረሰ እየመጣ ነው። እኛም እንኳን ገብቷችሁ መጣችሁ እያልን እየተቀበልናቸው ነው። የግል ጥቅማቸው ከህዝብ ህመም በልጦባቸው ለአማራ ህዝብ ጠላት ለሆነው የብልጽግና አገዛዝ እያገለገሉ መቀጠልን የፈለጉትን ደግሞ ካሉበት ድረስ እየገባን እየያዝን እያመጣናቸው ነው ብሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ያለፉትን አስር ቀናት በመራቤቴ አውራጃ ሬማ ወረዳ ከፍተኛ ትንቅንቅ እያደረገ የሰነበተ ሲሆን በዙ አጼ አምደጽዮን ኮር ስር የሚገኘው የአጼ ዳዊት ክፍለ ጦር ያደረሰበትን ተከታታይ ምት ተከትሎ በኮሎኔል ማቴዎስ ማዴቦ የሚመራው አንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር የኃይል መሳሳት ደርሶብኛል ሲል ሪፖርት ማቅረቡ ይታወቃል።